ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። አለመች ዛሬ ነው ደስ ብሎን የመጣሁት። አለመች ዛሬ ነው ዛሬ ተይ ሸንኮሬ። እሺ ዛሬስ ትናንትናስ ዛሬስ ዛሬም የእውነተኛ ጸብ ላይ ናችሁ ብላችሁ ጸብ ላይ ናችሁ ብላችሁ ነው የምታስቡት ወይስ እንደ እስከ ዛሬው ናችሁ? እንዴት ናችሁ? እኔ ደስ ብሎኛል፣ እግዚአብሔር ይመስገን፣ ሁሉም ነገር ሰላም ሆነ። ደስ ብሎኛል። በቃ ሀይሚና ብሩኬ እንደዚህ እንደዚህ እያሉ እንደዚህ እንደዚህ እያሉ ወደ ሰላም ወደ ፍቅር ወደ ድሯቸው እየተመለሱ ስለሆነ ደስ ብሎኛል። ጋይሶች የምሬ ናጁ የእኔ ነጭ ናጮች የኔ በቃ እነሱ እንደዚህ እየተነታረኩ እንደዚህ እየተጨቃጨቁ እንደዚህ በቃ እየተጣሉ ራሱ ቢመጡ ያምርባቸዋል። በቃ ደስ ይላሉ። በቃ የሚያምርባችሁ እናንተ ብቻችሁን ነው። ምንም ምንም አያስፈልግም ማንም ሄኖክና ፍጼም ዛሬ ሰላም ፈጥረዋል። እሰይ ይሄ ነው፣ በቃ ቀስ ቀስ ቀስ ቀስ ቀስ በቀስ ምን ይባላል? ዶሮ እንቁላል በግሯ ትሄዳለች። ዶሮ በግሯ ትሄዳለች ልል ነበር። አቤት ለወሬ መቸኮል። ዶሮ በግሯ ትሄዳለች። እረ ግን የደገምኩት እንቁላል በግሯ ትሄዳለች። ወዴት? ተቀይራ ወደ ዶሮነት ተቀይራ ማለት ነው። ለማንኛውም ሸበለው ዛሬ እንግዲህ ቡቡዬ ማለት ነው ብድሩን መልሷል። በቃ ብድሩን የማይመልስ ወንድ ልጅ አይፈጠር አይወለድ ብለዋል እኮ እናት እኮ ድሮም እንደዛ በል ብላለች። እና ትላንትና እንግዲህ ሀይ ብዬ አስለቅሰው ልበል አስለቅሰው አይገልጽም። በነገራችን ላይ ማለት ነው አሁንም ድጋሚ የምናገረው ነገር ቢኖር እነሱ እንደዚህ የሚደራረጉት ለስራ ሊሆን ይችላል ማለት የተነጋግረው ስለዚህ አንደዚህ እኝኛ አትበሉ፣ ሌሎቻችሁ ብሩኬ ለምን እንደዚህ እንደያረጋታል፣ ሀይሚ ለምን እንደዚህ ያረጋት ብላችሁ ወግናችሁ አትጣሉ ወይም አትሳደቡ። እውነቴ ነው። ተነጋግረው ሊሆን ይችላል ይሄን ነገር የሚያደርጉት ስለዚህ ተው አትወግኑ። በቃ እነሱ ያምራሉ። ይዋቸው እስቲ፣ ይዋቸው እስቲ። ተጨቃጭቀው፣ ተነጫንጨው፣ ተጣልተውም አብረው ሲሆኑ ነው የሚያምሩት። በቃ ስለዚህ ታዋቸው፣ በቃ በእነሱም መሀል እኛ መግባት የለብንም። እንዴ የለም፣ የለብንም። በቃ በነሱ መሀል መግባት፣ እስኪ ተማሩ በቃ። ምንም አትባለ። አሁን ዛሬ ሀይሚ ላይ እየዋላችሁበት ሁሉ አይደብርም? የሆኑት አያስጠላም? አይቀፍም? በዚህ ልክ የሰው ልጅ ጥላቻ፣ በዚህ ልክ የሰው ልጅ እንጃ። ብቻ ኝኝኝ፣ ታዊ፣ የምር እነሱ አንድ ናቸውና እንግዲህ ትናንትና ቅመማ በተኛበት ውሃ ደፍታ በጣም አናዳው በጣም አበሳጭተው አስለቅሰው ሁሉ ነበር። ለማለት ምንም እንትን አይደለም እና እና ዛሬ ደግሞ እሱ በተራው እንግዲህ መኝታ ቤቷ ገብቶ አልወጣም፣ ያመጣሽውን አንጪ፣ አልወጣም እዚህ ነው ማድረው እያለ ብሎ እንግዲህ ስቄት ታርጓት። አለ ሀይሚዬ የኔ ድንጉጽ እንዲህ ውጣልኝ። ወንድ ልጅ ምኑ ይታመናል? አረሃኝ ብዬ አረተ። ወንድ ልጅ አይታመንም፣ ነገር አይታመንም። ግን ለምንድን ነው እንደዛ የሚባለው? በጣም ትልቅ ወንዶች በቃ የሆነ ወንድ ልጅ አይታመንም። ብዙ ጊዜ እንደዚህ አይነት አባባሎች አሉ። በነገራችን ላይ በዚህ ምድር ላይ እኮ ወንድ ልጅ ብቻ አይደለም እንደው አባባል አፈልማሪ ፈልማሪ ሆኖብን ለምዶብን ነው እንጂ ወንድ ልጅ የምንለው በዚህ ዘመን በሴቶቹ ብሷል። በዚህ ዘመን በሴቶቹ አታያቸውም እንዴ? የብሩኬን ፎቶ እየተቃቀፉ እየተሳሳሙ ራሳቸው እያሳሳሙ ከፎቶ ጋር አቤት! ራሳቸው እያሳሳሙ ራሳቸው እያሳቀፉ ብሩኬን። እንግዲህ እድሜ ለኤአይ እድሜ ለቴክኖሎጂ፣ ይኸው እንግዲህ ብሩኬን ብዙ ሴቶች አቅፈውት ወይም ደግሞ አግብተውት እየኖሩ ነው ያሉት በእንትን ደረጃ ማለት ነው። በምናባቸው ልበል፣ በሀሳባቸው ነው፣ በምናባቸው በምናባቸው አግብተውት እየኖሩ ነው አንድ ልጅ አለች ማናት? የምትባት ሚላ ነው ሚላ። የብሩክ የሆነ ፎቶ ብሩ፣ የራሷን ፎቶ ብድግ አድርጋ ብሩኬ ላይ ቁጭ አድርጋ ፎቶ አይቼ እንደው የሳቅ ሳቅ ሳቅ አይደለም እና በዚህ ዘመን ወንድ ልጅ ብቻ አይደለም፣ ሴትም አልታመን ብላለች። አይመሻሽ ወንድ ልጅ ምን ይታመናል የሚለው ፓርት ስላሳቀኝ ነው። እና ከመኝታ ቤት አልወጣም ዛሬ አብሬሽ ነው ማድረው ብሎ እርር እርር እርር ትክንን ያደረጋት ይሮትክን እንዴ ው ትላንትና፣ ማን ማን ማን ጠበቀ ነበረ እተኛበት አንድ ባሌ ውሃ ሙሉ ትለቂበታለሽ ብሎ መሽ ጠበቀ። ብሩኬ፣ ዛሬም ያልጠበቅሽው ነገር ነው የሆነው። ስለዚህ ምንም ማለት አይደለም። ሀይንሻጌ እንዳትበሳጭ፣ እንደ እኔ ቆንጆ። ትላንትና እኮ ወይ ሊበሏት የደረሱት ማታ፣ ሊበሏት ሊበሏት ማለት ነው። ይሄ እንግዲህ ብድሩን መለሰላችሁ፣ ደስ ይበላችሁ። እስኪ ተደሰቱ እንግዲህ፣ ብድሩን መለሰላችሁ። እንደው እኚህ እናላችሁ ወይኔ፣ በቃ እንደዚሁ ቀጥሉ። ብሩኬም ከዛች ቤት ንቅንቅ እንዳትል፣ እንዳትወጣ። ብሩኬ እንትና ብሩኬም እዚህ መኖር ከጀመረ በኋላ ያ በጭባጫ ሰውዬ እስካሁን ድረስ የለም፣ በቃ አላለም። ወንድ ከሆንክ ለምን አሁን አልመጣህም? ማን አንተ ትሄድ ይመትባል ሰውዬ ማለት ነው እና ለማንኛውም ጨረቃ ፋሚሊ እንኳን ደስ አላችሁ። ምክንያቱም ሁሉም ነገር ወደ ነበረበት እየተመለሰ ነው። የቡቡዬ የሶስት መቶ ኬ ደግሞ ያው ሰሞኑን ይከበራል። እኔ ነገ ጠብቃለሁ። እናንተስ መቼ ትጠብቃላችሁ? እኔ ነገ መከበር አለበት ብዬ ጠብቃለሁ። ቅመምዬም ደግሞ ያው ሰፕራይዝ አላት ታውቃላችሁ፣ ማለቴ ለብሩኬ ማለት ነው። የምታዘጋጀው ሰፕራይዝ አለ እዛ። በቃ ፏፈሽ ነው አሽወይና ነው ቅመሞች የኔ ቅመማ ቅመሞች፣ እንደዛ አልቅሳችሁ እንደዛ ተጨንቃችሁ፣ እነሱ እንደዚህ ወደ ቦታቸው ለሚመለሱት ነገር እኛ አለቀስ ነው አለቀስ ነው አለቀስ ነው። ግን እግዚአብሔር ይመስገን፣ ዋናው ነው መመለሱ ነው። እንኳንም ተመለሳችሁልን፣ ደህና ሁኑልኝ፣ ወዳችኋለሁ። ላይክ ሼር ሰብስክራይብ አድርጉ፣ የኔ ምርጣ ምርጦች። ቡቡዬ ያው አልተቻልክም፣ ነገ ጠብቅ። ለማንኛውም በቀላሉ አትፋታም ሀይሚሻ አትፋታህም። ጠብቅ። ግን አንድ ጥያቄ አለኝ። ያች ልጅ ግን ማናት? እንደው ማት ሆነ እስኪ እንደው የሆነ ሰው ምን አለ ፎቷን ወደ ሚዲያ ብቅ ቢያደረጋትና ብናያት። ግን እንደው ያቺ ልጅ እኛ ሳናቃት እኮ በጣም እያጨቃጨቀቻቸው ነው። እውነቴን ነው የምላችሁ። ብሩኬ ደግሞ በዛች ልጅ ምክንያት ሁለተኛ እንዳጨቀጭቀኝ እያለ ነው እና ያቺ ልጅ ግን ማናት? ቆኛ ማናቃት? ረ እናንተ ሙዳችሁ። ልጅቷ ግን የምር ልጅቷ የምር ግን ብሩኬ በፊት ፍቅረኛ እንዳለችው፣ አዎ እናውቃለን፣ ሰምተናል። ግን ያቺ ልጅ እያላችሁ ከምትሉ እስኪ ስሟንም ጥሯዋት እንወቃት፣ ፎቶዋንም ዱቅ አድርጉት እንፈትፍትባት። ምንድነው እንደዚህ እኛ ሳናቃት እሷ እንደዚህ እናንተን የምታጨቃጭቀው ማናት? እሷ ምን ስለሆነ ፎቶ እየላቀች እንደዚህ እያለች ነው ወይስ ምንድን ነው? አሳርፍልኝ። ልጅ እየመጣች እየረበሸችሽ ነው ማለት ነው ሀይሚሻየ? እንዳሰሚያትሽ እንዳሰጫት ብሩኬን እንደውም፣ እሰይ እሰይ! አንቺ ትተሸዋል፣ ስለዚህ እኔ ይዤዋለሁ፣ እድዋለሁ፣ አዎ እያልሽ አንጀቷን እርር ድብ እናድርጊያት። ቦታማ እንዳሰጫት ለዛች ሴት ጊወ፣ የምሬን ነው የምልሽ ቀማማ፣ የታባቷ